ያስየተንጂ ታንጂ ተቆጠቢ። ለማንኛውም ውዶች ዛሬ ነው ኢንስተግራም የከፈተው እና ሄዳችሁ ፎሎ አርጉ ማለት ነው። አስራ ሁለት ሰው ብቻ ነው አለ። አስራ ሦስተኛ እኔ ነኝ ጀግና ማለት ነው። ሄዳችሁ ፎሎ አርጉ ማለት ነው። አብርሽዬን በኢንስታግራም ካቺ ብሏል ማለት ነው። ገና አንድ ብሎ ነው ቪዲዮ ለቀቀውና ቪዲዮ አይደለ ፎቶ። ሄዳችሁ ፎሎ አርጉ ማለት ነው። ግን ምን ሆነ? ምን ነው አባቴ ሩታ ካንተ ኋላ መታ ኢንስታግራም እንቁስቁሳለች። አንተ አምጥተ እስከ ዛሬ ምን ሆነ ነው ግን አብረሽዬ፣ ለማንኛውም ውዶቼ ሄዳችሁ ፎሎ አድርጎ ማለት ነው። ሄዳችሁ ፎሎ አድርጎ አበረታቱት። እንግዲህ ፋብሎ ዘና ብሎ እንዲህ ምን ሆኖ ነው ብቻውን መተውል ብዬ ሲገባ ለኢንስታግራም ከፍቶ ሆኖን ያባት ፎሎ አድርጎ ሄዳችሁ